አሰላሙ አለይኩም ወረህመቱላሂ በረካቱ ና የተከበራችሁ የቻናኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔም ደህና ነኝ። አልሐምዱሊላሂ ረብል አለሚን ቻናኔ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላደረጋችሁልኝ የቶቻ ወንድሞች ከልብ አድርጌ አመሰግናለሁኝ። ትናንትና በለቀኩት ቪዲዮ አብዛኛው እህቶቻችን፣ ወንድሞቻችን ተደስታችኋል። ማሻላ ተባረከላ። እኔም ደስ ብሎኛል ማለት ነው ሀቂቃ ሱብሃነሁ ወተዓላ እህታችን መልካም ስራዋን ይቀበላት። ዛሬም ደግሞ በአንድ በሚያስደስተኝ ነገር መጥቻለሁ ማለት ነው እንሻላ። በጣም እንግች መልካም ስራ የሚያስደስተው የለም ብዬ አላስብም ማለት ነው። እኔ ሀቂቃ በጣም ደስ ብሎኛ ማለት ነው። በዚህ መልካም ስራ መሳተፍ ለምትፈልጉ እህቶች፣ ወንድሞች በየዋትሳፕ ቁጥሬን አስቀምጠላችኋለሁ። በዋትፕ መሳተፍ ትችላላችሁ ማለት ነው። እናንተም ማለት ነው እንሻላ እንግዲህ የመዳም ቅመሞች መልካም ስራቸውን እያጧጧፉ ነው ያሉት ማለት ነው። አላህ ሱብሃነሁ ተዓላ ይቀበላቸው። ወንድሞቻችን በመግደላ ወረዳ ማሻ ከተማ ላይ ማለት ነው መስጊድ እያሰሩ አዲስ መሬት ነው ማለት ነው፣ በሆስፒታሉ አካባቢ እንግዲህ፣ ካወቃችሁት አብዛኛዎቻችሁ ደሴ ዙሪያዎች ታውቁታላችሁ ብዬ እገምታለሁ ማለት ነው እና መስጊዱ መብራት የላቸውም እንዲሁም ደግሞ ገና መስጊዱም እየተሰራ ነው እንደምታዩት ፎቶውን ማለት ነው። ታውታላችሁ እየሰሩ ነው ወንድሞቻችንም። የሚሰሩትም ያው ከመግሪብ እስከ ኢሻ ነው ማለት ነው። እየሰሩ ያሉት ካላቸው ጊዜ ከፍለው ከመግሪብ እስከ ኢሻ ነው ማለት ነው። ቀን ቀን ሁሉም የኢትዮጵያ ኑሮ የሚታወቅ ነው ማለት ነው። ታልተሰራ አይኖርም ማለት ነው። ሁሉም ቦታ ማንኛውም ቦታ ታልተሰራ አይኖርም። ግን ደግሞ እነዚህ ወንድሞች እንደ ማንኛውም ሰው እንደ ማንኛውም መስጊድ የግንባታ እንትን ባይኖራቸው ያኔ ቀጠረው መስራት አቅም ባይኖራቸውም በራሳቸው እራሳችን እንሰራዋለን ብለው ነይተው ከመግሪብ እስከ ኢሻ ድረስ እየሰሩ ነው ያሉት ማለት ነው። ያንንም ሲሰሩ ግን መብራት ስለሌላቸው ከግላቸው ማለት ነው ከየግላቸው ይዘው መጥተው ያኔ ሶራር ይዘው አንደኛቸው ሶራሩን ይዛል፣ አንደኛቸው ይሰራሉ ማለት ነው። እንግዲህ ቪዲዮውን ታያላችሁ። በሶራር እየሰሩ ነው ያሉት። መብራት የላቸውም። በእርግጥ በአካባቢው መብራት አለ፣ ግን ቆጣሪ ማስገባት አልቻሉም ማለት ነው። ማስገባት የምትችሉ ወንድሞች እህቶች፣ እንግዲህ አላ ስብሓን ታላ መልካም ስራችሁን ይቀበላችኋል። አለ ይወፍቃችሁ ማለት ነው። አለ ይወፍቀን እንሻላ። ደግሞም እርግጠኛ ነኝ ይስተካከላል እንሻላ በአላ ስብሓን ታላ ፍቃድ። ወደ ግሩፓችን መቀላቀል ከስር ባለው ድንክ አስቀምጠላችኋለሁ መቀላቀል ትችላላችሁ። ወይም በስልክ ቁጥር መደወልም ትችላላችሁ። ጽሁፍ ዋትሳፕ ይቀበላችኋለሁ፣ ማለት ነው። መቀላቀል ለምትፈልጉ ኢንሻአላህ ብዙ አላብዛባችሁ፣ ቪዲዮውን አሳያችኋለሁ። እኔ ከወድሁ ቡርሰ ነው መበታችኋለሁ። መልካምነት ለራስ ነው። መልካም ስራ ለራስ ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል፤ ላያተስተቋ አሀደኩም ቢተምረቲን ሚን ከስቢን ጠይብ ኢላ ኸዘሃ አላሁ ቢየሚኒሂ

ይችላል ከማይ ይረባ አህዱኩም ፎሎወሁ ልክ የፈረስ ግልገሉን እንደሚያሳድግ ተንከፋ ተንከባክቦ አህዳችሁ እንደዛ አንዳችሁ እንደዛ አድርጎ አላህ ሱብሓነሁ ወተዓላ የሚያሳድግላችኋል። ተብለናልና አላህ ሱብሓነሁ ወተዓላ መልካም ስራ ሰርተን አላህ ተቀብሎን ግዙፍ አድርጎ የሚሰጠን አላህ ስብሃነ ወተዓላ ያደርገን፣ እድለኞች ያደርገን። ሀቂቃ መታደል ነው ማለት ነው። ሰደቃቱ ጀሪያ መስራት ወይም ማሰራት እንግዲህ ተሳተፎ ላችኋለሁ፣ ቪዲዮን ጋብዛችኋለሁ። ወሰላሙ አሌይኩም ወራህመቱላ ወበረካቱ። ተመልከቱ። ይሄ ሀሊድ ገንዘብ ያዩ ነው፣ ድንጋይ የሚፈልጠው አጂብ ነው ወላሂ። እንዲህ መጥተዋቸው ውሃ ልኩን እየሰሩ ነው ይህ የምታዩት ሀልክ የተሰራው ከመድብ ስፔሻ ባለው ሰዓት ነው። ተመልከቱ አሁን ላይ ተመልከቱ፣ ተመልከቱ ወንድማችን ሀሊድ አንዱ ገንዘብ ያሽ ከዚህ በላይ እንግዲህ አላህ ስራውን ይቀበለው። አላህ ስራቸውን ሁሉን የሚቀበላቸው ከዚህ በላይ ምን ይደረጋል። በጨለማ እንዲህ አይነት ግንባታ እንዲህ አይነት ስራ መኖር አያስገርምም? ቀን ዱንያ ፈተና ናትና ሀገራችን ውስጥ ምሽት ምሽት እንዳይነት ስራ መስጊድ እሱ ላይ እየተሰራ ነው ያለው። ከዚህ ቀጥዬ ደግሞ ማሳያችሁ ቪዲዮ ሲሚንቶ የሚያቦክቱን ይሆናል ማለት ነው። ሰላሙ አሌይኩም ወረህመቱላሂ ወበረካቱ ራህመቱላ ወበረካቱ በተናገርኩት መሰረት ይህ ከፊት ለፊት የምታዩት ድንጋይ ማታኛ ውሃ ልኩን እየቆፈርን የገባ ድንጋይ ነው። አዲስ ድንጋይ ማለት ነው። እንሻ አላህ እስኪ ማታ የተሰራውን ስራ አሁን ላሳያችሁ፣ የተቆፈረውን ቁፋሮ ጭምር ማለት ነው። ያው እንግዲህ ከመስጊዱ ጥግ ጥግ ልጀምር ነው። ይሄ የምታዩት አፈርና ድንጋይ ማታ ተቆፍሮ፣ ሀርድ ኮሩ ማታ ላይ ነው የተሞላው። ይሄ የምታዩት ፊት ለፊት ማለት ነው። አሁን በመስጊዱ ዙሪያ እየዞርኩ ነው ያለሁት። እሺ አሁን ያለሁበት ከፀሐይ መግቢያ በኩል ነው። አሁን ደግሞ ከቂልባ በኩል እየርኩ ነው። ይው ምህራቧ ካለች ባት ይው ይሄ የምታውት በአጠቃላይ ማታ ተሰርቶ አርድ ኮሮ የተሞላ ነው። እቺ ምህራቧ ናት። እሺ እቺ የምታዋት አጭሯ ምህራቧ ናት። ከቂልባ በኩል ማለት ነው። ይህ የሚያሳያችሁ ስታጠፍ ነው። ስታጠፍ ምህራቧ ይቻት ምህራቧ አሁን እንደምታውት ነው። እዚህ አካባቢ ላይ ስንደርስ ይሻ ስለደረሰብን ቁፋሮ ተቆፍሮ ሀርድ ኮሩ በሙሉ ሙሉ ስላልተሞላ ነው የምታዩት ማለት ነው። እቺ የምታዩት ከዚህ በኩል አሁን ከፀሐይ መውጫ በኩል ከፀሐይ መውጫ በኩል ሁኛለሁ። ይህን የምታዩት ያው እሻ ስለደረሰብን ቆፍረን ሀርድ ኮሩ ያልተሞላው ፓርት ነው ማለት ነው። መሀል ላይ ትንሽ የድንጋይ የምትታያችሁን ካደረግን በኋላ እወት ከፍ እያልኩ ስመጣ ይታያል። ይህ ማለት ነው። አፈሩ አይቺ እቺ ጋ እቺ ያልወጣችው አፈር መሽቶብን የቀረ ነው ማለት ነው። በቀጥታ አሁን እየዞርኩ ነው ያለሁት ከመስጊዱ ፊት ለፊት ቶሎ መሄድ አለብኝ ቪዲዮ ሳይዘጋብኝ ቪዲዮ ሳይዘጋብኝ ከመስጊዱ ፊት ለፊት እየሄድኩ ነው። በቃ አሁን በደቡብ በኩል ይሄ